ጫማዬቅር ከሽን ላይ ወርቅ ብዬ ሌድ እንዴ አለ ይሄ ብልጭ ልጩ ለሩታ አርባ አምስት ግራም ከሪም ጎልድ ነው ብዬ ያንን የኔን ደረሰኝ ለዝኛ አድርጌው ልግጫቸው እንዴ። ከሄዳችሁ እንኳን አደራችሁን፣ ጅንስ እንትን ጅንስ ኮት በስኒከር አድርጋችሁ አትዱ። ስለሆኑ በነገራችን የሚሄዱት ይሄ ብርት ጥፍት ብርት ጥፍት የሚለውን ጫማ ነው። ግን ሂጂ ካላችን መዳና ላይ ሄዳለሁ። ይቀይረኛል ማርያም። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦቻችን እንደምን አመሻችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የአመሻሹ ሰበር ዜናዎችን ይዤ መጥቻለሁኝ። በአረብ ሀገር የምንኖር እኛ የመዳም ቅመሞች የተከበረ ስማችን የመዳም ቅመሞች ሲሆን ለተራበ የምናበላ ፈጥኖ ደራሾች፣ የሰው ደስታ የሚያስደስተን እንደ ሻማ እየቀለጥን ለሰው ደስታ የምንሆን እኛ የመዳም ቅመሞች ዓለም አቀፍ ስማችን የመዳም ቅመም ይባላል። በዛሬው ዕለት ግን ለሁለት ተከፍለናል። የመዳም በጎችና የመዳም ቅመሞች ተብለን ተከፍለናል ማለት ነው። በዛሬው እንግዲህ በተደረገው ነገር በቲክቶክ አነጋጋሪ የሆነው የመዳም በጎች ስራ ነው። እንደምታወቀው ሁለት ዩቱበሮች ሩታና ብርሽ የሚባሉ ዱባይ ለመዝናናት ሂደው ሰርግ ብለው የመዳም ቅመሞችን የመዳም በጎችን ሊያልቡ የሄዱ ወደ ዱባይ የተጓዙ እስከ ግብር አጋራቸው የመዳም በጎችን ላሞችም አሉ ሊያልቡ የሄዱ ሁለት ዩቱበሮች አሉ። ለእነሱ እንግዲህ የመዳም በጎች ስጦታ እየሰጡ እያሰደቡን ይገኛሉ። በዛውም ላይ ደግሞ የመዳም ቅመሞች ቅሬታ አቅርበዋል። እናንተ ጋር አብረን እንደዚህ መባላችን ሲባል እኛ እኮ የመዳም ቅመም እንጂ የመዳም በጎች አይደለንም አሉ። ደግሞ ደህነኞቹ በተለይ የሳውዲ አረቢያ ያሉ የመዳም ቅመሞች እናንተ ጋር አብረን የመዳም ቅመም እንባላለን ወይ ሲሉ እነሱ እኮ የመዳም ቅመም ሳይሆኑ የመዳም በጎች ናቸው ብለው ምላሽ ሰጡ። ዱባይ ላይ የሚገኙ የመዳም በጎች ልዩ ልዩ ስጦታ ሰጥተዋል። የሁለት ሺህ ስድስት መቶ ድርሃም ወርቅ የሆቴል የወጭ ሸፍነዋል። የአየር ትኬት ሸፍነዋል። በተለያዩ ደግሞ ኬኮች እየገዙ አበባ እየገዙ ስጦታ አበርክተዋል። በዛም ላይ ደግሞ እኛ የመዳም በጎች የፈለግነውን ብናደርግ እናንተ ምን አገባችሁ እያሉ በየገዝቱ እየገቡ እየተሳደቡ ይገኛሉ። እኛ የመዳን በጎች በገንዘባችን የማዘዝ መብት የላችሁም። የፈለግነውን እናደርጋለን። መዳም ስትጠራን ጩኸቷን የተቆጣጠር ነው የጀለስ ና፣ የእቃ ካካታ የተቋቋም ነው እኛንን እንጂ እናንተ ምን አገባችሁ? በገንዘባችን እኛ ማዘዝ እንጂ እናንተ ምን ቤት ናችሁ? እያሉ በየገዝቱ እየገቡ እየተሳደቡ ይገኛሉ። የመዳም ቅመሞች ደግሞ አዎ እኛ አያገባንም ግን እናንተ ጋር አብረን የመዳም ቅመም እንዳንባል ነው ሲባል፣ አንዳንዶቹ ደግሞ ምን አሉ መሰላችሁ? እነሱ ጋር አብረን እኛ የመዳም ቅመም አንባልም፣ እኛ እነሱ የመዳም ቅመም ሳይሆኑ የመዳም በጎች ናቸው ብለው ስማቸው ጸድቆ፣ የመዳም በጎች ተብለው ተጠርተዋል ማለት ነው። እንግዲህ እስከ ዛሬ ድረስ ዓለም አቀፋዊ ስማችን የመዳም ቅመም ሲሆን አሁን ግን ለሁለት ተከፍለን የመዳም ቅመምና የመዳም በጎች ሆነናል ማለት ነው። በተለይ ሳውዲ አረቢያ የሚገኙት የመዳም ቅመሞች ቅሬታቸው እጅግ እጅግ የከፋ ነው። ቢሆንም ግን አትቆጡ፣ አትናደዱ፣ ቅሬታችሁ ምንም አያስፈልግም። እነሱ የመዳም በጎች ናቸው ብለው ብዙዎቹ መልስ ሰጥተው አጽድቀው የመዳም በጎች ሆነዋል ማለት ነው። የመዳን በጎችዬ፣ አብሽሩ እንግዲህ የፈለጋችሁትን ማድረግ በገንዘባችሁ ትችላላችሁ። ግን ብዙ የሚረዳ ሰው ስላለ እነሱን ለመርዳት ከፈለጋችሁ አድራሻ እንሰጣችኋለን ብለን እኛም ተለያይተናል።